የረዳንና እና የተረዳን አምላካችን እግዚአብሔር ዘላለማዊ ስሙ ለዘላለም የተመሰገነ ይሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመላ ዓለም ያለችውን በጠቅላይ ስራ አስኪያጅነት የቅዱስ ሲኖዶስንና የመንፈስ ቅዱስን አደራ ተቀብለው ብፁዕ አባታችን አቡነ ሳዊሮስ ዛሬ በመካከላችን ተገኝተው ጉባኤውን በመባረክ ላይ አሉ። የእግዚአብሔር ቸርነት የመብራን ምልጃ የታላቁ አባታችን የአቡነ ሳዊሮስ ቡራኬና ጸሎት በሁላችን ላይ ውሎ ይደርብን። ደግማችሁ እግዚአብሔርን አመስግኑ። ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ። ኃይለ ቃሉን የምናገኘው በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ይሆናል። የትምህርቱ መሠረታዊ ዓላማ የእግዚአብሔር ባለሟል መጋቤ ብሉይ የሚባለው መላከ ኃይል መላከ ምሕረት የሚባለው ታላቁ ከሰባቱ ሊቃነ መላእክት መካከል አንደኛው መልአኩ ቅዱስ ሚካኤል እግዚአብሔርን የሚያምኑትን እግዚአብሔርን የሚፈሩትን ከእግዚአብሔር ዘንድ ተልኮ አንደኛ ምህረትንና ድህነትን ከእግዚአብሔር ዘንድ ተልኮ መጥቶ እግዚአብሔርን ለሚያምኑ ሰዎች እንደሚደርስላቸው እናይበታል ሁለተኛው ጉዳይ የእግዚአብሔር ህዝብ ላይ ክፉ የሚያደርሰውን መልአኩ መልአከ ምህረት ብቻ ሳይሆን ጠላትንም ደግሞ ቀሳፊ መልአክ መሆኑንም ደግሞ እንመለከትበታለን። ቸሩ አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውንም ገልጦ እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሆንልን። በብሉይ ኪዳን እጅግ ውድ ከሚባሉቱ ለእግዚአብሔር ከቀረቡት ገና ከሕፃንነቱ ጀምሮ በባቢሎን ምድር ላይ ወጥቶ እግዚአብሔርን የገለጠ በጾምና በጸሎት የተወሰነ የእግዚአብሔር ሰው ነቢዩ ዳንኤልን እንመለከታለን። የነቢዩ ዳንኤልን ታሪክ የምናነሳው ዛሬ እግዚአብሔር ገቢረ ተአምራትን በመልአኩ እጅ ያደረገላቸው ውድ ኦርቶዶክሳውያን የሆኑ ሁለት ሰዎች አሉ። ቅዱስ ሚካኤል በዛሬው ዕለት የረዳቸው። አሁን የቅዱስ ሚካኤል በዓል ሰኔ 12 ሶስት አይነት በዓል እናከብራለን። የመጀመሪያው በዓለ ሲመቱ ነው። ለቅዱስ ሚካኤል እስኪ አመስግኑት እግዚአብሔር ቅዱስ ሚካኤል በሰባቱ ሊቃነ መላእክት ላይ በሌሎቹም ቅዱሳን መላእክት ላይ ኃያል ሆኖ አለቃ ሆኖ የተሾመበት ነው። ሁለተኛው ባህራን የተባለውን ወጣት ከሞት የታደገበት የሞቱን ደብዳቤ የደመሰሰለት ነው። ሦስተኛው ቅድስት ጣፎሚያን ከዲያብሎስ እጅ ነጥቆ ያተረፈበት ያዳነበት ልዩ ዕለት ነው። አረ ለእኛም እንደዚያው ይደረግልን። ነቢዩ ዳንኤል እግዚአብሔርን ስለሚፈራ እግዚአብሔርን ስለሚያመልክ በሰውና በእግዚአብሔር ፊትም ደግሞ የተወደደ ታላቅ ሰው ስለሆነ እነሆ ራእይ በተመለከተበት ጊዜ ላይ በሰርኩ ሰዓት በጸሎት ተወስኖ እንዳለ ሊራዳው የመጣ መልአክ እነሆ ዳሰሰኝ ይላል ዳንኤል። ቅዱስ ሚካኤል ሁላችንንም ይዳሰን እንጂ። መልአኩ ዳሰሰው። አንድ እጅ መጥቶ ዳሰሰኝ አለ። ያ እጅ ደግሞ የዳሰሰኝ እንዲህ ብሎ አናገረኝ። ልረዳ ወደ አንተ እየመጣው እያለ የፋርሱ መንግስት አለቃ ሀያ አንድ ቀን ተገዳደረኝ፣ ሀያ አንድ ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም በዚያ ስፍራ ትቼ ወደ አንተ መጥቻለሁ፣ ይልና ይሄ የሚዳስሰው መልአክ ተናገረኛል። ቅዱስ ሚካኤል ከስሩ ያሉትን እንኳ በስድስቱ እርከን ላይ ላሉትን መላእክቱን ቅዱሳንን እንኳን በተሰጠው መልአካዊ ሥልጣንና ኃይል ሌሎችንም መላእክት እንኳ የሚያግዝ ኃያል መልአክ መሆኑን በዚህ ገጽ እንመለከታለን። ወገኖቼ፣ ቅዱስ ሚካኤል ሊረዳኝ መጣ የተባለለት በስንክሳሩ ሰኔ አሥራ ሁለት ላይ ታሪክ የተደረገላቸውን ሁለት ሰዎችን እንመለከታለን። በየዓመቱ ትሰማላችሁ። ዛሬ ግን በጆሮ ሳይሆን በልብ እንድንሰማ እግዚአብሔር ይርዳን። መጽሐፍ ምን ይላል? ጆሮ ያለው በሉ እስኪ መስማትን እ ይስማ የሚገርም እኮ ምን ያለው ነው የሚለው፣ ጆሮ ብሎ የሚለው ይሄ እንደ ዲሽ የተገጠመልንን አይደለም፣ ማስታዋያ። ልብ ያለው ሰው ልብ ይበል። ሰሚ ብቻ ሳትሆኑ አስታዋዮችም ጭምር ሆኑ ነው። አሁን ክብረ መላእክትን በዓለ መላእክትን በምናከብርበት ጊዜ እንደው ሰማይ የተደፈነብን መስሏቸው የሚታዩ ሰዎች አሉ። እግዚአብሔርን ማየት የተሳነን የሚመስላቸው ሰዎች አሉ። ሚካኤል ማለት መኑ ከመ አምላክ፣ እንደ እግዚአብሔር ያለ ማን ነው እኮ ነው የስሙ ትርጓሜ። የእግዚአብሔርን ስም በቅዱሳት መላእክቱ ላይ ተቀምጧል። እሱም በዕብራይስጥ ኤል የሚል ነው። ኤል ማለት አምላክ ነው። አምላክ ደግሞ ማን ነው? ረጉድ ነው። ማን ነው አምላክ አረ፣ እግዚአብሔር እኮ ነው እናንተ አምላክ እግዚአብሔር ነው። መላእክቱ እግዚአብሔርን ይገልጡታል። መላእክቱ ማንን ይገልጣሉ? አው በስማቸው እግዚአብሔርን ነው የሚገልጡት፣ በአገልግሎታቸው እግዚአብሔርን ነው የሚገልጡት። የሚቆሙት በእግዚአብሔር ፊት ነው። ወደኛ ቢመጡ የሚገልጡት የሚያከናውኑት የማንን ሐሳብ ነው? ግዴላችሁም የማንን ሐሳብ ነው ሚካኤል ማለት ደግሞ ባለ ራእዩ ቅዱስ ዮሐንስ እዛ ራእይ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ እስከ 12 ስትመለከቱ በሰማይ ታላቅ ሰልፍ ሆነ ይላል መጽሐፍ። ምን አይነት ሰልፍ ሆነ? ሰልፍ ሆነ ማለት ጦርነት ሆነ እያለን ነው። በማንና በማን ካላችሁኝ በሳጥናኤልና በቅዱስ ሚካኤል ከሱ ጋር ካሉት በቅዱሳኑና በእርኩሳኑ መላእክት መካከል ታላቅ ሰልፍ ሆነ። ሰልፉ በምን ጉዳይ ነው ከተባለ፣ ሳጥናኤል እግዚአብሔርን ስለከዳ። ሳጥናኤል ማንን ስለከዳ? አዎ እኛን ማን ፈጠረን መላእክት ብሎ በጠየቁ ጊዜ እኔ ነኝ የፈጠርኳችሁ አለ። ከላይ ከፍ ብሎ ስለተቀመጠ ከፍ ብሎ መቀመጥ አገልጋይነት ነው እንጂ ጣዖትነት አይደለም። እመና ሳጥናኤል ከፍ ብሎ መቀመጡ ከስሩ መላእክት ጥያቄ ሲያቀርቡ እርሱ እንዴት ወሰደ? እኔ የበላይነኝና እኔ ነኝ የፈጠርኳችሁ ልበላቸው አለ። ያንን ሲል መላእክቱ ለሶስት ተከፍለዋል። ሚካኤልንና ወገኖቹን ያመኑ አሉ፣ ሳጥናኤልን ያመነ አለ፣ በመሃል የተጠራጠረ አለ። ሚካኤል ይህን ጊዜ ሰራዊቱን አሰልፎ ከሳጥናኤል ጋር ገጠመ ይላል መጽሐፍ ሲናገር ምን ይላል? ዘንዶው ከመላእክቱ ጋር ተዋጋ ይለን! ምእመናን መከራ ሲዋጋን ፈተና ሲዋጋን፣ ግዴላችሁም። አለ ፈተና አይባልም። ከፈተናው ጋር መውጫውን የሚያዘጋጅ እግዚአብሔር እየታመነ ነው። ታመሰግኑታላችሁ። ከፈተናው ጋር በሉ እስኪ፣ መውጫውን እግዚአብሔር ያዘጋጃል። አያዘጋጅም እንዴ? አዎ እግዚአብሔር ያዘጋጃል። መልአኩን አዘጋጅቷል እግዚአብሔር ከእንቁ በላይ የሚያበሩ ባህራንንና ቅዱስ አፎሚያን እግዚአብሔር አዘጋጀላቸው። ፈተና ዲያብሎስ ቢያዘጋጅላቸው እግዚአብሔር ደግሞ ከፈተና መውጫውን አዘጋጀላቸው። ስሙ ለዘላለም የተመሰገነ ይሁን። በሰማይ ታላቅ ሰልፍ ሆነ ይላል። በየት ነው ሰልፍ የሆነው? በሰማይ እግዚአብሔርን መክዳት በሰማይ ሆኗል። አሁን ይሄ የረቀቀ በእባብ ልብ አድሮ ሰውን ከገነት ያስወጣው መጀመሪያ መልአክ ነው። መጀመሪያ እንደነ ሚካኤል እንደነ ገብርኤል የነበረ ነው። ከግብሩ ግን የተነሳ እርኩስ መልአክ ተባለ። ምን መልአክ ተባለ? እርኩስ መልአክ ተባለ። ቅዱስ ሚካኤልም ድል አደረገው። በሰማይ ሰልፍ ሆነ። ድል የቅዱስ ሚካኤልና የወገኖቹ ሆነ። ዘንዶ ወደ ጥልቁ ወደቀ ነው የሚለው። ማርያምን ይሄንን መልአክ እንዴት ብለን ነው ሳና መሰግን የምንቀረው? እንዴት ብለን ነው ሳና ክብር የምንቀረው? እግዚአብሔርን መፍራት ይሁንልን። እግዚአብሔር ሲታመን እናንተ እግዚአብሔር ይፈራል። የጥበብ ሁሉ መጀመሪያ ደግሞ እረ ማንን መፍራት ነው። ዛሬ ሰው በንግግሩ እግዚአብሔርን አይፈራም፣ አያችሁ ሰው ዛሬ በሐሳቡ እግዚአብሔርን አይፈራም። አሁን የምንጠቃቀሳቸው ምርጦች ቅዱሳን መላእክት ከሰማይ መጥተው እነዚያ ረቂቃን መናፍስት ዕብራውያን ምዕራፍ አንድ ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ የሚላላኩ መናፍስት አይደሉምን የተባሉት እነዚህ ረቂቃን መላእክት እግዚአብሔርን የሚያመልኩትን ነው እንጂ የታደጉት፣ ሌሎች እንደሚሉ ጣዖትን የሚያመልኩትን አይደለም የታደጉት። ጣውትን ያመለኩትንማ ተቀጣቸው አልቆ ቀስፋቸው አልቆ። እግዚአብሔርን ለሚፈሩት ግን ደርሷል። ከሰማይ ድላ አድራጊ መልአክ ነው። እንግዲህ ያው ስንመለስ እዚህ የሰበሰበን ምንድነው? እቺን በጥቂት ነው የምናነሳው። በየአመቱ ይተረካል ግን እንሰማለን። ያው ዝንጋዬ ስለሚበዛብን ነው መዳን ያለም። እንግዲህ በስሙ ስልጣን፣ በደሙ ጉልበት ዝንጋያችንን ያስወግድልን፣ ማስተዋልን ያድልን አዎ ምሳሌ ሰሎሞን ምዕራፍ ሁለት ቁጥር 11 ላይ ጥንቃቄ ይጠብቀሃል ማስተዋልም ደግሞ ይጋርድሃል ይላል። ወገኖቼ እንድንጋረድ ማስተዋል ያስፈልጋል፣ ጥንቃቄ ማድረግ ያስፈልጋል። ኦርቶዶክሳዊ ትምህርትን ወጣቶች በደንብ ጠንቅቃችሁ እወቁ። ለወጣቶች ምሳሌ የሚሆን ባህራን የሚባል ወጣት አለ፣ በረከቱን ያሳድርብን። እሱን ታሪክ ላንሳ። የመጀመሪያው ባህራን የተባለው ከባህር ስለተገኘ ነው የስሙ ትርጓሜ። ይህ ሕፃን ከመወለዱ በፊት እኒህን ሕፃን የወለዱ ወላጆቹ ቅዱስ ሚካኤልን ይዘክሩት ነበረ። እግዚአብሔርን ደግሞ ይፈሩት ነበረ ነው። ማንን ይፈሩ ነበረ? ማንን ደግሞ ይዘክሩ ነበረ? ይዘክራሉ ማለት ያስባሉ፣ ያከብራሉ ማለት ነው። እናንተ የባህራን አባት ገና ተጸንሶ ሕፃኑ ሳለ አረፈ። ይህ እግዚአብሔርን የሚፈራ ሰው ማንን የሚፈራ ሰው እግዚአብሔርን የሚፈራ ሰው። በነገራችሁ ላይ ሞት አይባልም፣ አረፈ ነው የሚባለው። እግዚአብሔርን ያመኑት ሰዎች አረፉ ነው የሚባልላቸው፣ ሞቱ አይባልም። ሞትስ እግዚአብሔርን መለየት ነው። ሞትስ ወደ እግዚአብሔር መጠቅለል አይደለም? ቅዱስ ጳውሎስ ሲናገር፣ እነሆ በዚህ በቆሮንቶስ ሰዎች ላይ በጻፈው መልእክቱ ሲናገር ምን አለ? እነሆ ከክርስቶስ ጋር ከሆንን ሞትም እንኳን ጥቅም ነው አለ። ሞት ምንድን ነው አለ ሞት ጥቅም የሚሆነው እግዚአብሔርን ስናመልክ ነው። ልብ በሉ። ባህራን እነሆ ተጸንሶ ሳለ አባትየው ሞተ። ሊወለድ አካባቢ ምጥ ስለያዛት ቅዱስ ሚካኤልን ተማጸነች የባህራን እናት። አረ ቅዱስ ሚካኤል ወይ ድረስልኝ፣ ስዘክር ስጠብቅ ኖር ያለው ዛሬ አባት አልባ ልጅ እንዳልወልድ ለልጅ አንተ አባት ሁነው፣ አለችው። ስንቶቻችን እንዲህ እንላለን። ቅዱስ ሚካኤል አንተ አዎ አንተ ጠበቃ ሁነኝ፣ አንተ ጠባቂ ሁነኝ ብላ ለመነችው። ቅዱስ ሚካኤልም ደርሶ ረዳትና ለሕፃኑ ትንቢት ቃል ተናገረ። ይህ ሕፃን ይወለዳል፣ ያድጋል፣ እነሆ በዚህ ጎረቤት ያለውን የዚህ ክፉ ሰው ንብረት ይወርሳል ብሎ ሲናገርበት እግዚአብሔር የሰውየውን ጆሮ ከፈተ ይላል። አልጋው ላይ ተኝቶ ይህንን ሰማ። ከዛ ቀን ጀምሮ ቂም አደረበት። በምን መልኩ የልጅ ላጥፋ ብሎ ሲያስብ እዚህ ናችሁ? በመድኅን ያለ እየሰማችሁ ነው? አዎ። በምን መልኩ ላጥፋው ብሎ ሲያስብ ገንዘብ አለው ኃይል አለው። እቺ ሴት ደግሞ ምስኪናትና ናትና ግድ የለም አለ። ተወለደ ልጁ። ሀያ ወቄት ብር ሰጣትና ልጅሽን በንጉሥ ልጅ ማረግ አሳድግልሻለሁ አላት። እውነት ነው ሊያሳድገው ነው? በማርያም ሊያሳድገው ነው አይደለም። የልቡን ክፋት በልቡ ይዞ አሳድግልሻለሁ አለ። ደስ ብሏት ብሩን ተቀብላ ልጇን ሰጠች። ከዚያ በልጁ ቁመት ልክ ሳጥን አዘጋጀና ወደ ባህር አስወረወረው። ባህር ላይ ጣለው። ሀያ ቀን ተጓዘና አንድ አገር ደርሶ በግ የሚጠብቅ አንድ በግረኛ ጋር ደረሰ። እሰይ ወርቅ አገኘው ብሎ ሳጥኑን ይከፍተዋል። ሕፃን ልጅ አገኘ። ከወርቅም በላይ ወርቅ ይሏል። ይሄን ሰው ከወርቅም በላይ አይደለም ወይ ንገሩኝ? አረ ንገሩኝ። ወርቅን ወርቅ ያልነው እኛንን እንጂ ወርቅ እኮ ድንጋይ ነው። ሰው ግን ሰው ነው። አገኘው ከባህር አገኘው ሲል ልጁን ስሙን ምን አለው? ባህራን አለው። አሳደገው፣ በጥበብ በሞገስ አደገለት። ሀያ አመት ሞላው። ንጉሱ ለንግድ ስራ ወደዛ ሀገር ሲሄድ ቀኑ መሸበትና ባህራን ካደገበት ቤት በእንግድነት ደረሰ። ሚገርም ነው እግዚአብሔር ሲያመጣው። በእንግድነት እዛ ከደረሰ በኋላ አሳድሩኝ ብሎ ሲል ሰውየው ሲጣራ ባህራን ባህራን ባህራን ይለዋል ስሙ ቆረቆረው። ዲ ምንድነው፣ ባህራን የምትለው ብሎ ሲጠይቀው፣ አዎ ይገርማል፣ ከ20 አመት በፊት ይህ ልጅ ከባህር አገኘው፤ እንዴት የተባረከ ልጅ መሰለ፣ ከወለድኳቸው ልጆች በላይ ነው፣ እነሆ በቅንነት ያገለግለኛል ብሎ ሲል ትዝ ሲለው የዛሬ 20 አመት ለካ ይህንን ሕፃን ውኃ ላይ አስወርውሮታል። እሱ ጨርሶ ነበረ፣ እግዚአብሔር ግን አስቀጠለው። ክብርና ምስጋና ለስሙ ይሁን። ሰው የቆረጠውን ማን ይቀጥላል? ሰው የጣለውን ማን ያነሳል? አያችሁ! ባህራን የታደገውን መልአክ የረዳውን እግዚአብሔር እያመለከ የታደገውን መልአኩን ቅዱስ ሚካኤልን እያከበረ ስሙን እየዘከረ በዚህ በተቀደሰ በተባረከ ቤተሰብ ውስጥ አደገ። ሰውየው ጦማር አነሳና ጻፈ፣ የሞት ደብዳቤ ይገርማቸዋል። የምን ደብዳቤ አልኳችሁ? የሞት ደብዳቤ። ቅዱስ ሚካኤል የሞት ደብዳቤያችንን ዛሬ ይሰርዝልን ለሁላችን የደዌ ደብዳቤያችንን ይሰርዝልን። አዎ ከዚያ ጻፈና በፖስታ አሽጎ ያው ድሮ ታውቃላችሁ፣ በብትር ላይ ታስሮ ነው ፖስታ ከአገር ወደ አገር የሚሄደው። ልጁ እንዲ ይዞት ከቤት ያድርስልኝ፣ አንድ ቃራስ ይቻለው ይዞልኝ ይምጣ ብሎ ምልክት ሰጠውና የሞቱን ደብዳቤ አሳቅፎት ባህራንን ሰደደው እዛ ሀገር ሊደርስ የአንድ ቀን መንገድ ጉዞ ሲቀረው ወዳ አዘጋጀውት ስፍራ ያገባህ ዘንድ። አያችሁ፣ እዛ መዝሙር ዘጠና ቁጥር አስራ አንድ ላይ እነሆ ስለ አንተ መላእክቱን ያዛቸዋል እንደተባለ፣ እግሮች እንዳይደነቃቀፉ እግሮች ምን እንዳይሉ፣ እባብ እንዳይነድፍ፣ ጉድጓድም እንዳይበላህ፣ እኔ መላእኬን በፊት ልካለው ያለ እግዚአብሔር በገጸ ሰብ አድርጎ መልአኩ ቅዱስ ሚካኤል ነጭ ፈረስ ላይ የተቀመጠ ጎልማሳ መስሎ በባህራን ፊት ከ ቻለለታ ክብር ለአምላካችን ለእግዚአብሔር። ባህራን አለው፣ አቤት ጌታዬ፣ አለ። ትሁት አይደለ? እባካችሁ ወጣቶች፣ ትልልቆች ሲጠሯችሁ፣ ሰው ሲጠራችሁ፣ አቤት። በድቀት ድምፅ አትመልሱ። እስኪ ትሁታን እንሁን። የተቀደሰ አመላለስ ከአንደበታችን ይውጣ። አንተ አለው፣ አቤት ጌታዬ፣ ወዴት ነው የምትሄደው? ንጉሥ ልኮኝ መልእክት ይዤ ምን አይነት መልእክት የተጻፈ መልእክት ነው እስኪ ስጠኝ አረ ለማንም አትስጥ አታሳይ ተብያለሁ አትሰጠኝም አዎ እሺ ባትሰጠኝ እዛው ግለጠው አለው ቅዱስ ሚካኤል የክፉ ደብዳቤያችሁን ግለጡት ሚካኤል ፊት አዎ የችግራችሁን ጉዳይ አሳዩት ከዚያ በኋላ ቅዱስ ሚካኤል እፍ አለበት የሞቱ ደብዳቤ ላይ እግዚአብሔር በምድራችን ችግር ላይ እፍ የሚልብን መልአክ ይላክል። ችግርን የሚለውጥ ነው ቅዱስ ሚካኤል። ወዲያው ያ ደብዳቤ እንደደረሰ ይህ ወጣት ግደሉት ይል የነበረውን እንደ ደረሰ ድንኳን ይተከል፣ ትልቋ ልጄ ለሱ ትዘጋጅለት፣ ትሞሸርለት አርባ ቀን አርባ ሌሊት ድግስ ይደረግ ይበላ ይጠጣ፣ እኔም በአርባኛው ቀን እመጣለሁ ወደሚል ተለወጠ። ባህራን እዛ ደርሶ ለሹሙ ሲሰጠው እልል ተባለ፣ እንክብካቤ ተደረገ። ቅርጫ ያደርጉት ዱላና ሴፍ ያርፍበት የነበረው ልጅ ሁሉም እንክብካቤ የአበባ ምንጣፍ ተነጠፈለት። ልጅቱ መጣች፣ እሷም ታጨችለት፣ ሰርግ ተደረገ። ሰንጋው ተጣለ ጮማው ተቆረጠ ጠጁ ተጠጣ። አርባ ቀን አርባ ሌሊት አገራማን ነው ብሎ ሰውየው ማዶ አንድ ቀን ሲደርስ ምንድን ነው የሆነው ሲባል አንተ የላከው ወጣት ልጅን አግብተው ይኸው አርባ ቀን እንደውም በመብል በመጠጥ ተጨናንቀናል አሉት። ከፈረሱ ላይ ወድቆ ሞተ። ምን ይባላል በሀገራችን ጉድጓድ አትማስ፣ ጉድጓዱን ብትምሰውም ደግሞ እ አታርቀው አየ አው ጉድጓዱ ላይ አንዱን እጥላለው ስትል አንተን አድጦ ትገባ ይሆናል። ከዚህ ነው ይህ ወጣት በመታዘዙ ያንን አደረገ። አፎሚያ የምትባልም ቅድስት እናትም ተመሳሳይ ታሪክ ነው ያለው። እሷም እግዚአብሔርን የሚፈራ ባል ነበራት። ቅዱስ ሚካኤልን ትዘክር ነበር። ባሏ ከመሞቱ በፊት የሚካኤልን ስዕል አስልልኝ ብላ ስዕል አድኖን ከቤታ ኑሯለች። ሚካኤል ሰይፍ ብቻ አይደለም መስቀል ይዘዋል። ዲያብሎስ መስቀል መያዝ አይችልም። ሰይፍ ይዞ ወደ አፎሚያ መጣ። አፎሚያ ሆይ ጸሎትሽ ተሰምቷል። እኔ በእግዚአብሔር ፊት የምቆመው ማንኛ አለ ሚካኤል እኛለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ቅዱስ ጳውሎስ ሲናገር እንዲህ ይላል፣ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል። እንዴ፣ አገልጋዮች የጽርቅ አገልጋይ ሳይመስሉ የጽርቅ አገልጋይነን ብሎ ቢሉ እንዳይገርማችሁ። ሰይጣን ይህንን ስለሚሰራ ያንን ያሰራቸዋል። አለ ሚካኤል ሳይሆን ሚካኤል ነኝ አለ። አስተዋ አፎሚያ እሺ፣ ሚካኤል ነ አዎ፣ እኔ የማውቀው ሚካኤል እኮ ሰይፍ ብቻ አይደለም የሚይዘው። አዎ፣ ብርሃናዊነት እሱን ይመስላል፣ ቁመናህም እሱን ይመስላል። ይህ እርኩስ መልአክ የተነጠቀው ቅድስናን እንጂ ርቀትንና መልአክን መምሰልንማ ተክኖታል። ከዚያ በኋላ ሚካኤል ከወንክ መስቀል ወዴታ አለ አለችው። አይ እንደው መስቀል ሁሌ አልይዝም ብሎ ሲላት፣ ዞር ብላ ስዕል አድነው ልታመጣ ዞር ስትል እነሆ ሰይጣኑ ዘሎ አዎ ሚካኤል ነኝ ብሎ ያለው ዘሎ ሲያንቃት ቅዱስ ሚካኤል ከሰማይ በሩ መጥቶ በሰይፍ ቆመበት ይላል ክብር ለአምላካችን ለእግዚአብሔር ይሁን አንድ ሊቅ ሲናገር ምን አለ ቅዱስ ሚካኤል ሆይ ከሰማይም ድል ማድረግን በምድርም ድል መነሳትን ትችልበታል ብሎታል አዎ ድል አድራጊ መልአክ ነው። እንግዲህ ከዚህ የተወሰነ ነገር ጠቅለል አድርገን እናያለን። ከዚህ ምንድን ነው የምንማረው ነው? አንድ ሁለት ነጥብ ላንሳ። እግዚአብሔርን በመተማመንና በማመን መኖር ከጥፋት ያድናል። ማንም በማመን ለማን በመታመን እግዚአብሔርን በማመን ይሁላችሁ። ዕብራውያን ምዕራፍ 11 ቁጥር 6 ላይ እግዚአብሔርን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ሶስቱ ህፃናት ከእሳት እኮ የተረፉት አሁን የኛ የአፎሚያንና የባህራን የትኛው መጽሐፍ ላይ ነው ሊሉን ይችላሉ። ለመሆኑ የትንቢተ ዳንኤልን ሊወስዱ ይችላሉ ሰዎች። ሶስቱ ህፃናት ወደ እሳት ወደቁ። መልአኩ ደረሰ። እሳቱ ሳይጠፋ መከራቸውን አጠፋላቸው። እነርሱንም እንዲሁ አድኗቸዋል። በመታመን እግዚአብሔርን መጠበቅ። ሁለተኛ እግዚአብሔርን መፍራት ነው። ማንን መፍራት ነው? መዝሙር 33 ቁጥር ሰባት ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል፣ ይላል። መልአክ ይሰፍራል ብቻም አይደለም፣ ያድናል። ምን ያደርጋል? ያድናል። ሁለተኛው የእግዚአብሔር መልአክ ይረዳል። ምን ይላል? ኧረ ምን ይላል? ይረዳል። ሚካኤል ሊረዳን ነው የሚመጣው። እውነት ሊረዳን ይመጣል። እግዚአብሔርን ካምንን፣ እግዚአብሔርን ከፈራን፣ እግዚአብሔርን ብለን ወጥተን የምንገባ ከሆነ መልአኩ ይረዳናል። እኛ ከኃጢአታችን ብዛት የተነሳ መላኩን ስላላየን ነው እንጂ እንደነ ዘካርያስ፣ ቅዱስ ሚካኤልና ቅዱስ ገብርኤል በግራ በቀኝ የሚመሩን ቅዱሳን መላእክት ናቸው። እንደ እርኩስ መንፈስ አሰራርማ ማን ተኝቶ ይነቃል? ማን ወጥቶ ይገባል? ቅዱስ ሚካኤል ስለረዳን እዚህ ደርሰናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሦስተኛ የእግዚአብሔር መልአክ ይመራል። እስኪበሉ ምን ይላል እረ፣ ቅዱስ ሚካኤል ይመራ ልበሉ። ኦሪቱ ዘጻአት ምዕራፍ 23 ቁጥር 20 ጀምሮ እንዲህ ይላል እኔ ወዳዘጋጀሁት ስፍራ መርቶ ያገባህ ዘንድ እኔ መልአኬን በፊት እልካለሁ ተብሎ ተጽፏል። ቅዱስ ሚካኤል ወዴት ነው የሚመራን? ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከእርግማን ወደ በረከት፣ ከባርነት ወደ ልጅነት፣ ከዚህ ዓለም ወደ ሰማያዊ ዓለም፣ ከስጋዊነት ወደ መንፈሳዊነት የሚመራን መልአክ ነው። ቅዱስ ሚካኤል ወደ ጽድቅ ይምራን ይታደገን፣ ይርዳን፣ ፍጻሜያችንን ያሳምርልን። የእግዚአብሔር ቸርነት የእመቤታችን አማላጅነት የታላቁ የመናኔው የወንጌላዊው የልማት አባት የብፁዕ አቡነ ሳዊሮስ ቡራኬና ጸሎት ከሁላችን ጋር ይሁን። ይቆየን።